ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እንደምናላችሁ እያልኩኝ እንግዲህ ሰርኪ ኢትዮ በአዲስ ቻናል መጥቻለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ከሁለት ወር ከምናምን በኋላ አዎ፣ ሁለት ወር ከአስር ቀን እንደዛ ነገር እየሆነኝ ነው ማለት ነው። በአዲስ መጥቻለሁ ውድ ቤተሰቦቼ እንግዲህ ቻናሌ የመጀመሪያው ቻናሌ ለምን እንደተበላሸ አሁን በዝርዝር እነግራችኋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አበረታቱኝ ስል በትሕትና ጠይቃለሁኝ። ሰብስክራይብ በማድረግ የተለመደው ደግነታችሁ አይለፈኝ እላለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ከሁለት ወር በፊት ከሁለት ወር ከአስር ቀን በፊት ምን ተፈጠረ በእኔ ቻናል ላይ የሚለው ለእያንዳንዳችን ትምህርት ይሆናችኋል በነገራችሁ ላይ ማለት ነው እያንዳንዱ ነገር ስራ ስትሰሩ የሰራችሁበት የደከማችሁበት የለፋችሁበት ልፋታችሁ ዝም ብሎ ውሃ ላይ መቅረት የለበት ማለት ነው ፍሬ እንዲያፈራላችሁ ከዛም ደግሞ የምትሰሩት ነገር ለራሳችሁም ሆነ ለወደፊቱ የሚጠቅማችሁና የሚያበረታታችሁ ነገር መሆን አለበት ማለት ነው። አንዳንዴ መሰራቱን ብቻ ሳይሆን ያ መልዕክት ምን አለው፣ ያ ነገር ደግሞ ለምን ይጠቅማል ብለን ብንሰራ በብዛት አሁን ድራማዎችን እንሰራለን። የድራማዎቹ መስራቱ ብቻ ሳይሆን ድራማዎቹን የሚሰሩ ሰዎች ከዛም ደግሞ አብረዋቸው የሚሰሩ ሰዎች የሚሰሩትን ነገር እያንዳንዱ ነገር ለማወቅ እንኳን ባንችል በተቻለ መጠን ግን ራሳችን የራሳችን ነገር የራስ ነገር ነው የሚያኮራ፣ የሰው ነገር ስለማያኮራ ማለት ነው። ውድ ቤተሰቦች፣ ስለዚህ በእኔ ቻናል ላይ የተፈጠረው ምንድን ነው፣ እኔ ለሁለት ዓመት ከምናምን በጣም ለፍቼበታለሁ፣ በጣም ደክሜበታለሁ በዛ ቻናል። ሆኖም ግን ያው የሆነ ነገር ሲፈጠር በጣም በሚያሳዝን ሁኔታ በሚያሳዝን ነገር ቻናሌ ተበላሽቷል ማለት ነው። ሆኖም ግን እግዚአብሔር ይመስገን። በነገራችን ላይ እግዚአብሔር የፈቀደው የወደደው ነገር ነው ሊሆን የሚችለው። ምናልባት ያ ቻናል ለእኔ ላል ስለማይጠቅመኝ ይሆናል። በጊዜ መፍትሄ ፈልጎለትኝ በራሱ የተበላሸው ማለት ነው እና ስለማይጠቅመኝ፣ ላይጠቅመኝም ሊሆን ይችላል። ድካሜ በሙሉ ላይ ደከምኩበት ወይም ደግሞ የሄድኩበት አካሄድ የሚጠቅም አካሄድ ስላልነበረ ይሆናል ብዬ ራሴን እውነት ለመናገር ነገር ብዙ ሰው ተበሳጭቶበታል። ብዙ ሰው ተናዶበታል። ግን እኔ አልተናደድኩም። ምናልባት ላይ ስለማይጠቅመኝ ይሆናል ፈጣሪ ከኔ ያራቀው ብዬ ነው እንግዲህ እያሰብኩትኝ ማለት ነው። ግን እንዲህ ስላችሁ አልደከምኩበትም አልለፋበትም ማለት አይደለም። በጣም ደክሜበታለሁ። በእውነት የሚያቅ ያቀዋል። በዛ ቻናል እንቅልፌ ናጥቼበታለሁ። ላይቭ ላይ ብዙ እህቶች ደክመውበታል። ብዙ ወንድሞች ደክመውበታል ሰአት በማጫወት ያ ሁሉ ነገር አልፎ ግን ዛሬ ላይ የተወሰነ በቃ ወይም ደግሞ እኮ የሆነ ክፍያ ጀምሮ ምናምን ቢሆን ችግር የለውም ብላችሁ ትላላችሁ። ግን ክፍያ ራሱ አልጀመረም ነበር ማለት ነው ቻናሌ። ሆኖም ግን የተወሰነ እየተዳረስኩ ነበር ለክፍያ አልተሳካም ማለት ነው። ግን እኔ አሁን የምነግራችሁና የማስረዳችሁ ነገር ቢኖር ዩቱብን ስትሰሩትኝ የራሳችሁ የሆነ ነገር እናንተነታችሁን የሚገልጻችሁኝን ነገር ነው እንጂ የሰው ወርቅ አያደምቅ ነው የሚባለው። እና የሰው ነገር የሆነ ነገር ምን ጊዜም ዋጋ ቢስ ነው። በቃ ዋጋ እንደሌለው እኔ ተረድቻለሁኝ። የፈለገብት ደክሞበት፣ የፈለገብት ለፉበት፣ የራሳችሁ ያልሆነ ነገር እንደውም የራሳችሁንም ራሱ ይዙ ይሄዳል ማለት ነው። ስለዚህ ውድ ቤተሰቦቼ፣ እንግዲህ እኔ ልላችሁ የምችለው ነገር ቢኖር በተለይ ክፉ ባንሆን ክፉ ባንሆን የሆነን ሰው ለማጥቃት ክፉ ባንሆን ጥሩ ነው። በቃ ልክ ዛሬ ላይ የሆነ ነገር አግኝተን በፈሰሰልን ቦይ የምንፈስ ሳይሆን ቆም ብለን ክፋትን ባንሰራ ይሄ ነገር እኮ ያኛውን ሰው ይጎዳዋል ብለን ብናስብ መልካም ነው እላለሁ። ምክንያቱም እኔ ማን እንዳዘጋብኝ፣ ማን እንዳስላከብኝ ጠንቅቄ አውቃለሁኝ ማለት ነው። ስለዚህ አብዛኞቻችን ምቀኛ ባንሆን፣ ለሰው ክፉ ባንሆን ለመልካም ነገር እንጂ ለክፉ ነገር ፈጥነን የማንደርስ ብንሆን በቃ ለመልካም ነገር ሲሆን ፈጥነን ብንገኝ ለክፉ ነገር ግን የዘገየም ብንሆን መልካም ነው እላለሁ። ገና ለገና የሆነ ነገር ተናገሩኝ ብላችሁ የሰውን ቻናል ከማዘጋትና የለፋበትን የደከመበትን ለማዘጋትኝ ከመሮጥ የኔ ብቻ አይደለም። በነገራችሁ ላይ ግን የኔ አይደለም፣ የኔ ብቻ አይደለም በጣም የብዙ ልጆች ቻናል ተበላሽቷል ማለት ነው፣ አበላሽተውባቸዋል። የሚያበላሹትም ደግሞ የኛው ቢጤ የሆነች ኃላፊነት ካገኘን በቃ፣ ትልቁ ድሃ ትንሹን ድሃ አይወደውም እንደሚባለው ነገር እንደዛ ነው እየተሰራ ያለው። ያ ደግሞ አያዋጣም። የምር አያዋጥም። ጥሩም አይደለም፣ መልካምም አይደለም። መልካም የሚሆነው ለሰው ልጅ መልካም ነገር ስትሰሩ ነው እንጂ የሆነ ነገር ያንን ሰውዬ የሆነ ጭቁና አድርጌው እኔ በላይ ሊሆን ብላችሁ አታስቡት። ጥሩ ስላልሆነ መልካም ስላልሆነ ነገ የእኛን የራሳችንን ነገር ይዞብን ስለሚጠፋ ማለት ነው። ስለዚህ በተቻላችሁ መጠን ክፉ ባትሆኑ እንደዚህ አይነት የምትሰሩ ሰዎች የሰውን ነገር ለማበላሸት ክፋት በልቦናችሁ የሰረጸባችሁ ሰዎች ይሄን ነገር ባታደርጉ አይጠቅማችሁም። የሰውን ስትመቀኙ የራሳችሁንም ይዞባችሁ ስለሚጠፋ ማለት ነው። ስለዚህ ክፋት ትሆኑ፣ የምር ክፋት ትሆኑ። ክፋት ለማንም አይበጅም። ደግነት ያሳድጋችኋል። መልካምነት ያሳድጋል። ክፉነት ግን ከክፉነት አያልቅም። ስለዚህ ውድ ቤተሰቦች እኔ ቻናሌን ማን እንዳዘጋው እንድነግራችሁ ትፈልጋላችሁ? እንድነግራችሁ ከፈለጋችሁ ይሄን ቻናል ሰብስክራይብ በማድረግ አሳድጉኝ ይላለሁ።